ከወራት በፊት በብልጽግናው አገዛዝ ታፍነው የነበሩት ታላቁ የሃይማኖት አባት በድንገት ማረፋቸው ተሰምተዋል። ህልፈታቸው አወዛጋቢ መሆኑ የመንፈስ ልጆቻቸው ጥርጣሪያቸውን እየገለጹ ይገኛል። አራት አይናውን አባት በተመለከተ ዝርዝር መረጃ ይዘናል። በወሎ ቤት አማራና በሸዋ ቀጠናዎች እንዲሁም በሁለቱ አዋሳኞች በአየር ኃይል የታገዘ ቅኝትና ውጊያ በመካሄድ ላይ ነው። በተለይም በወሎ ቀጠናዎች አፋብሃና አፋሕድ በጋራና በተናጠል አፍላ ውጊያዎችን በማካሄድ ላይ ናቸው። ዝርዝር የውጊያ መረጃው ቀጥታ ከግንባር ይቀርባል። የአማራ ፋኖ ህዝባዊ ድርጅት ከድርጅቱ ባሰናበታቸው የቀድሞ አመራሮቹ ጉዳይ ማብራሪያ ሰጥተዋል። በማብራሪያው በድርጅቱ ውሳኔ መሰረት በቁጥጥር ስር ውለው ሊመረመሩ ሲሉ አምልጠውኛል ያላቸውን እነ ማስረሻ ሰጤን በተመለከተ የሰጠውን ማብራሪያና አሁናዊ መረጃዎችን በተመለከተ ሰፊ የመረጃ ትንታኔ ተሰናርተዋል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በራያ ቀጠናዎች የፌዴራሉ ኮማንድ ፖስት ቴክኒካሊ ፈርሶ የህወሓት ታጣቂዎች የኃይልና የቁጥጥር ሚናቸው በከፍተኛ ሁኔታ ጨምረዋል። ወታደራዊ ስምሪቱን ተከትሎ በራያ በአማራ ተወላጆች ሽብርና ጭንቀት ተፈጥሯል። ማንነት ተኮር ግድያዎችም ጨምረዋል። ይህም ሌላኛው መረጃችን ነው። የሱዳን ብሔራዊ ጦር ሱ 35 የተሰኙ የአራተኛ ትውልድ የጦር ጀቶችን ከሩሲያ ሊታጠቅ ነው። ሩሲያ በበኩሏ በፖርት ሱዳን ወታደራዊ ጦር ሰፈር ለመገንባት አቅዳ ወደ ቀይ ባህር ፊቷን አዙራለች። በሌላ በኩል አሜሪካ በሶማሊያ የምታደርገው የጸረ ሽብር የጦር ዘመቻ በትራምፕ የስልጣን ዘመን ስለመጨመሩ የፔንታጎን ወታደራዊ መረጃዎች ያሳያሉ። በአመቱ ከመቶ በላይ የአየር ጥቃቶች የተፈጸሙ ሲሆን ከጆ ባይደን አስተዳደር ጋር ሲነጻጸር በትራምፕ ዘመን በሶማሊያ የአሜሪካ ጦር ዘመቻ በአስር እጥፍ ጨምሮ ታይተዋል። በአፍሪካ ቀንድ ዜናችን ዳሰነዋል። ሰላም ጤና አስጠለን። ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታ ግብዣችን ነው። ታላቁ የሃይማኖት አባት በድንገት ማረፋቸው ተሰምተዋል። ህልፈታቸው አወዛጋቢ መሆኑ የመንፈስ ልጆቻቸው ጥርጣሪያቸውን እየገለጹ ይገኛል። አራት አይና ቆሞስ አባይ ባቤ በላይ የትርጓሜ መጽሐፍት፣ የአቡሻህር፣ የፍትሀ ነገስትና የቅኔ መምህር የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ከዚህ ዓለም ድካም ማረፋቸው የተሰማው ዛሬ ህዳር 22 ቀን 2018 ማለዳ ላይ ነው። ከወራት በፊት በብልጽግናው አገዛዝ ታፍነው በባህር ዳር ከተማ የፖለቲካ እስረኛ የነበሩት የኔታ ይባቤ የፋኖ ትግል ደጋፊ በሚል ፍረጃ በአገዛዙ ባለስልጣናትና ጥምር ጦሩ ዘንድ መፈረጃቸውን የሚያስታውሱ የመንፈስ ልጆቻቸው ትናንት ሲያስተምሩ ቢውሉም ዛሬ አዳሩን ከዚህ ዓለም ድካም ማረፋቸው አሟሟታቸው ላይ ጥርጣሬ እንዲያድርባቸው አድርጓል። የኔታ ይባቤ ከመንፈሳዊ አባትነታቸው በተጨማሪ ቀጥተኛና ግልጽ ተናጋሪ፣ የልማትና ራስ በቅነት ምሳሌ እንደሆኑ በቅርብ የሚያውቋቸው ሰዎች ይመሰክሩላቸዋል። የኔ አባት ድንገተኛ ህልፈት ተከትሎ ታዋቂው ፖለቲከኛ ዶክተር ደሳለኝ ጫኔ ታላቁ አባት ሊቅ የልማትና የራስ በቅነት ተምሳሌት እንደነበሩ በማስታወስ የኔ ታይባቤ በላይ ማረፋቸውን ስሰማ ልባይ ሀዘን ተሰምቶኛል ሲሉ መልእክታቸውን አስተላልፈዋል የኔታ ይባቤ የብልጽግና አገዛዝ አስሮ ከፈታቸው በኋላ እንደ በፊቱ ሙሉ ጤነኛ አልነበሩም የሚሉት የቅርብ ሰዎቻቸው የቆሞስ አባ ይባቤ አሟሟት በገለልተኛ የህክምና ባለሙያዎች ምርመራ ሊደረግበት ይገባል ብለዋል እንዲያም ሆኖ ታላቁ የሃይማኖት መምህር አሟሟታቸው በገለልተኛ አካላት ምርመራ ሳይደረግበት ላለፉት ሰላሳ ዘጠኝ ዓመታት ወንበር ዘርግተው ባስተማሩበትና በርካታ ሊቃውንትን ባፈሩበት በክብረ ግል ቅዱስ ላሊበላ አንድነት ገዳም ነገ ማክሰኞ ህዳር 23 ቀን 2018 እንደሚፈጸም ከሀገረ ስብከቱ የተገኘው መረጃ ያሳያል። አድማጮች፣ ተመልካቾቻችን በመቀጠል ወደ ግንባር መረጃዎቻችን እናመራለን። ዛሬ ህዳር 22 ቀን በተለያዩ የአማራ ክልል አካባቢዎች በፋኖ ኃይሎችና በአገዛዝ ጦር መካከል አፍላ ውጊያዎች የተቀሰቀሱ ሲሆን ይህ የግንባር መረጃ እየተጠናቀረ በነበረበት እኩለ ቀን በወሎ ቤት አማራ፣ ሸዋ፣ ጎንደርና ጎጃም ውጊያዎች እንደቀጠሉ ነው። በተለይም በወሎ ቤት አማራና በሸዋ ቀጠናዎች እንዲሁም በሁለቱ አዋሳኝ በአየር ኃይል የታገዘ ቅኝትና ውጊያ የቀጠለ ሲሆን በወሎ ቀጠናዎች አፋ ብሃና አፋሕድ በጋራና በተናጠ ሲቀጥል አፍላ ውጊያዎችን በማካሄድ ላይ ይገኛሉ። ከአፍላ የውጊያ መረጃዎች አንዱ በሆነው የሸዋ ቀጠና አንድ ከተማ በፋኖ ኃይሎች ነፃ መውጣቷ ተሰምተዋል። የአፋሕድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር የፋኖ ኃይሎች በይፋትና ጥሙጋ አውራጃ በአገዛዙ ጦር ላይ የሚያደርጉት መደበኛና የደፈጣ ውጊያ ተጠናክሮ በቀጠለበት በዛሬው ውጊያ መኮይ ከተማን ሙሉ በሙሉ መቆጣጠር መቻላቸው በግንባር መረጃው ተመላክተዋል። ተራራው የአስቴ ጎማ ተራራ ክፍለ ጦር መኮይ ከተማን በመቆጣጠር በብልጽግና ጦር ላይ ታላቅ ድል የተቀናጀ ሲሆን የዛሬ ውጊያ በፈጣን ማጥቃት የታጀበ እንደነበር በግንባር መረጃው ላይ ገልጸዋል። ከአሁን በፊት በዚሁ ቀጠና ጥቅምት 12 2018 ከአገዛዙ ጋር በነበረ ከባድ ትንቅንቅ ጀግኖቹ የአስቴ ጎማ ተራራ ክፍለ ጦር ጀግኖች፣ አርበኛ እንዳል አውራሪስ አርበኛ አስር አለቃ ትእዛዙ ጣሰው፣ አርበኛ ተመስገን ጸጋው፣ አርበኛ ጸጋዬ በአንጾኪያ ገምዛ ተራራ ላይ የብልጽግናን ጦር እንደ ቅጠል አርግፈው በጀግንነት በታማኝነት ለሕዝባቸው ሲሉ ሰማዕትነትን የተቀበሉ መሆናቸውን በማስታወስ ሰማዕታቱን የዘከረ ድል በዛሬው ዕለት በዛው ቦታ ላይ መጎናጸፉን ኮሩ አስታውቋል። እነዚህ ጀግና የአማራ የቁርጥ ቀን ልጆች የተሰዉበትን የአርባ ቀን መታሰቢያቸውን ክፍለ ጦሩ ዘመቻ ሰማዕታት ብሎ በማወጅ በዛሬው ዕለት በአንጾኪያ ገምዛ ወረዳ መኮይ ከተማ መሽጎ ያለውን የአገዛዙን ጦር በአራቱ ማቅጣጫ በማጥቃት ከተማዋን ሙሉ በሙሉ መቆጣጠር መቻሉን አስታውቋል። በዛሬው ዕለት ከጠዋቱ 12 ሰዓት ጀምሮ አገዛዙ ካምፕ ባደረገባቸው መኮይ ከተማ፣ ባቡር ስቴሽን፣ ፖሊስ ጣቢያ፣ 44ቱ 04 ቴክኒክ ቁዲ ምሽጎችና ወታደራዊ ካምፖች ላይ በተደረገው ኦፕሬሽን በብልጽግና ጦር ከባድ ጉዳት ማድረስ ተችሏል ያለው አፋሕድ ሸዋ ጠቅላይ ግዛት እዝ በዘመቻ ሰማዕታት የተሰየመው መደበኛ ውጊያ በአንጾንኪያ ገምዛ መኮይ ከተማ በደማቅ ድል መታ መረጃውን ገልጸዋል። አድማጭ ተመልካቾቻችን ተጨማሪ አፍላ የውጊያ መረጃዎች የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን፣ እንደምን አላችሁ? ወደ ሰዓቱ የግንባር መረጃዎቻችን እናመራለን። በወሎ ቤት አማራ በተለያዩ ቦታዎች ላይ በአሁኑ ሰዓት ከባድ አውደውጊያዎች እየተደረጉ ይገኛሉ። የዛሬውን አውደውጊያ ደግሞ ለየት የሚያደርገው አፋባሃ ምስራቅ አማራ ሚኒሊክስ፣ እንደዚሁም አፋሕድ ወሎ ቤት አማራ ጠቅላይ ግዛትስ በጋራ እያደረጉት የሚገኝ አውደውጊያ መሆኑ ነው። በተለይም በምዕራብ ወሎ በተለያዩ ወረዳዎች ላይ በዛሬው ሰዓት ያገዛዙ የጦር ሰራዊት ከሰሞኑ አፋሕድ ውይይት በማድረግ ሁለት ከፍተኛ አመራሮችን ማገዱና እንደዚሁም የተለያዩ ውሳኔዎች መወሰናቸው ይታወቃል። በዚህም ደገር ከተማ አካባቢ ላይ ተሰባስቦ የነበረን ኃይል ለመበተን በተንቀሳቀሰበት ሰዓት ከጃማ የተንቀሳቀሰን ኃይል የአፋባሃ ምስራቅ አማራ ሚኒሊክዝ ዋሲል ክፍለ ጦር በከባድ ምት በማሳረፍ ወደ ቦታው እንዲመለስ አድርገውታል። በአሁኑ ሰዓትም በአካባቢው ወደ ውጊያ እየተደረገ ይገኛል ይገኛል የአገዛዙ ሙትና ቁስለኛውን ወደ ጃማ እያመላለሰ ይገኛል። በተመሳሳይ ከከላላ ቅዳሚት በተባለች አካባቢ የመጣን ኃይል ደግሞ የራሳ ሊኮር የሳጅና ደም አባናደው ክፍለ ጦር ከባድ ምት በማሳረፍ ቅዳሚት ላይ አገዛዙ ከአስር በላይ ሙትና ቁስለኛውን ይዞ ወደ ከላላ ተመልሷል። ከከላላ ወደ ደገር ከተማ ሲንቀሳቀስ የነበረን ኃይል ደግሞ በአሁኑ ሰዓት በደገር ከተማ ዙሪያ ከባድ ትንቅንቅ የተደረገ ሲሆን አፋሕድ ሆሎ ቤት አማራ ጠቅላይ ግዛት እዝ መክቶ በማስቀረት በዚህ ሰዓት የአገዛዙ ሰራዊት ከፍተኛ ኪሳራ እየደረሰበት ይገኛል። በተመሳሳይ በተለያየ ቦታ ላይ የሚንቀሳቀሱ የፋኖ ኃይሎች ከጀርባ አገዛዙት ምት ሲያሳርፉበት ወደ ክላላ ከተማ መመለሻውን አጥቷል። በዚሁ ቀጠና እንግዲህ ከሸዋ ሬማ በርካታ የጦር ሰራዊቱን ከመራቤቴ እንደዚሁም ከሬማ ይዞ ቢንቀሳቀስም በሰዓቱ በአካባቢው የነበሩት የአፋሕድ ሸዋ ጠቅላይ ግዛት እዝ የ አጼ ዳዊት ክፍለ ጦር እንደዚሁም የአፋር ሸዋ ጠቅላይ ግዛትስ ልዩ የእዙ ቃኝ ሻለቃ በጋራ በመሆን ከሬማ የመጣውን ኃይል ወሎና ሸዋ ድንበር ላይ እስካሁን ድረስ ቋቁመውታል። በዚህም ከባድ አውደውጊያ እየተደረገ ይገኛል። ይህን ዜና እየሰራሁ ባለሁበት ሰዓትም ከጀርባዬ ከባድ አውደውጊያዎች የከባድ የተክሱ ድምፅ እየተሰማኝ ነው። እንግዲህ አውደውጊያዎቹ አጠቃላይ ከጠዋቱ 12 ሰዓት የጀመሩ ሲሆን አሁንም እንደቀጠሉ ናቸው። አጠቃላይ ያሉ የአውደውጊያ ውጤቶችን በምሽቱ ዜና ሰላማችን ይዘን እንቀርባለን። በተመሳሳይ በዚሁ በወሎ ቀጠና ኩታበር ደሴ ዙሪያ በምትገኘው ወረዳ በኩታበር አቅራቢያ የአፋባሃ ምስራቅ አማራ ሚኒሊክስ የልጅያ ሱኮር ከባድ አውደ ውጊያ እያደረገ ይገኛል። በቦታውም እንግዲህ አገዛዙ ሰራዊት በርካታ ሙትና ቁስለኛውን ወደ ደሴ ሪፈራል ሆስፒታል እየወሰደ መሆኑን ከቦታው ያገኘነው መረጃ ያመለክታል። ለጥንቅሩ ተስፋ የልሳኑ ነኝ ከዛው ከትግሉ ሜዳ የአማራ ፋኖ ህዝባዊ ድርጅት ከድርጅቱ ባሰናበታቸው የቀድሞ አመራሮቹ ጉዳይ ማብራሪያ ሰጥተዋል። በማብራሪያው በድርጅቱ ውሳኔ መሰረት በቁጥጥር ስር ውለው ሊመረመሩ ሲሉ አምልጠውኛል ያላቸውን እነ ማስረሻ ሰጤን ከኛ ቢያመልጡም ከታሪክ ተጠያቂነት አያመልጡም ብለዋል። አፋሕድ ህዳር 22/2018 በወጣው አስቸኳይ ድርጅታዊ መግለጫ ላይ እንደተመለከተው ማስረሻ ሰጤና መስፍን ከፈለኝ የተባሉ ሁለት የድርጅቱ የስራ አስፈጻሚ ኮሚቴ አባላትን ማገዱ ይታወሳል። ሁለቱ ግለሰቦች ከብልጽግናው አገዛዝ ጋር ግንኙነት በመፍጠር በከፍተኛ አመራሩና በሰራዊቱ አባላት ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶች እንዲፈጸሙ በአመራሩ ላይ በቅጥረኞች የግድያ ሙከራዎችን ጨምሮ መጠነ ሰፊ የሰርጎ ገብነት ሚና መጫወታቸውን በምርመራ አረጋግጫለሁ ያለው አፋሕድ ግለሰቦቹ በቁጥጥር ስር እንዲውሉ ውሳኔ ላይ መድረሱን ተከትሎ እንደተሰወሩበት ዛሬ ህዳር 22 ቀን አመራሮቹ ይፋ አድርገዋል በተለይም የአፋሕድ ጎጃም ጠቅላይ ግዛት እዝ ዋና አዛዥ ሆኖ የተሾመው አርበኛ አሻግሬ ባዬ ለአንከር ኢትዮጵያ እንደገለጸው ሁለቱም ግለሰቦች ከአገዛዙ ጋር አብረው እንደሚሰሩ በማስረጃ መረጋገጡን በሚከተለው መልኩ አስረድተዋል። ከድርጅታችን ታግደዋል። እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድን ነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው እንዲሁም ደግሞ ተልዕኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። በዚህ አጋጣሚ በዚህ ሰዓት ይሄ ዜና ሲከናወን ሰራዊታችንም ሆነ የድርጅታችን አመራሮች የት እንዳሉ እንደማናውቅ መግለጽ እንፈልጋለን። ሌላውን ጉዳይ ግን በሌላ ጊዜ በዝርዝር የምንመጣበት ሆኖ የጎጃም ጠቅላይ ግዛት እዝ ሰብሳቢ የነበረውን ማስረሻ ሰጤን በተመለከተ ከዚህ በፊት ከፍተኛ የሆነ የእዝ ፋይናንስ ያባከነ መሆኑንም ልንገልጽ እንፈልጋለን። ከፍተኛ የሆነ የአሰራር ችግሮችም ኑረው፣ በከፍተኛ ክትትል ሲደረግ እንደነበረ እና ነገሮችንም ደግሞ ለማስተካከል ከፍተኛ ጥረት ስናደርግ የነበረን መሆኑን መግለጽ ነው። በእዙም ሆነ በድርጅቱ አልፎም በአማራ ህዝብ የህሉና ትግል ላይ ከባድ የሚባል ጉዳት ያደረሱት እነዚህ ሁለት ግለሰቦች ላይ እርምጃ ለመውሰድ አፋድ ዘግይቷል የሚል ቅሬታ ከደጋፊዎቹ በመቅረብ ላይ ሲሆን፣ በጉዳዩ ዙሪያ ተጨማሪ ማብራሪያ የሰጠው የአፋድ የፖለቲካ መምሪያ ኃላፊ፣ አርበኛ ጌታ አስራደ ምርመራው ሰፊ እንደነበር በሚከተለው መልኩ አስረድተዋል። በፊት ሲቀርቡ የነበሩ ጥቆማዎች፣ አቤቱታዎች እና ማስረጃዎችን በጥልቀት ተቋማችን መርምሯል። በዚህም መሰረት በተጨባጭ አንድ ሁለት ሶስት ተብሎ የሚጠቀስ በተለይ ደግሞ በድብቅ ከጠላት ጋር የሚደረግ ግንኙነት እንዳለ ማረጋገጥ ተችሏል። ይሄ ደግሞ ትግላችን ይንዳል ሩቅ ዓላማን በአጭር የሚያስቀር በመሆኑ ድርጅታችን በሁለቱም አመራሮች ላይ አስሮ ለመመርመርና እርምጃ ለመውሰድ እየተዘጋጀ ባለበት ሰዓት ሁለቱም አደረጃጀታቸው ጠፍተዋል። በእርግጥ አርበኛው ይህንን ይበል እንጂ ከስምንት ወራት በፊት ተጨባጭ ማስረጃ ተገንቶበት በነበረው መስፍን ከፈለኝ ላይ ድርጅቱ በምርመራ ይዤዋለሁ ያለውን ጉዳይ ውሳኔ ሳያሳርፍበት መቆየቱ አይዘነጋም። አፋሕድ ሚያዝያ 6 ቀን 2017 መስፍን ከፈለኝ ከብአዴን ብልጽግና ከፍተኛ አመራሩ አቶ አብዱ ሁሴን ጋር በድብቅ መገናኘቱን ተከትሎ በጉዳዩ ዙሪያ በወጣው ድርጅታዊ መግለጫ ላይ ግለሰቡ በድርጅታችን ሕገ ደንብ መሰረት በሕግ ቁጥጥር ስር እንዲውል፣ ምርመራ እንዲደረግበት፣ ከምርመራ በኋላ ውጤቱን ለሕዝብ ይፋ እናደርጋለን ብሎ የነበረ ቢሆንም ላለፉት ስምንት ወራት በጉዳዩ ላይ አንዳች ያደረገው ነገር አለመኖሩ ታሪካዊ ስህተት ያደርገዋል የሚል አስተያየት ያላቸው የትግሉ ደጋፊዎች የአማራ ትግል ዘመን ቀያሪ የሆነ ራይና መሪ ይዞ የተነሳውን አፋሕድ ዋጋ እንዳስከፈለው የአማራ ሕልውና ትግልንም በእጅጉ እንደጎዳው ያምናሉ። እንደ ሜጀር ጄኔራል ከፍ ያለው ታደሰ ኮሎኔል ታደሰ ሸቴ አርበኛ ደምስ ያሉ የክፍለ ጦር የእዙና የድርጅት ስራ አስፈጻሚዎች የተሰውለትን የትግል ዓላማ ያዘውን አፋሕድ ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች ሲደረግበት አመራሩ በፍጥነት ስትራቴጂካዊ ውሳኔዎችን መወሰን ባልመቻሉ በታጋዩና በህዝቡ የትግል መነቃቃት ላይ አሉታዊ ተጽዕኖ ማሳደሩን የሚያምኑ በርካቶች ናቸው። ሆኖም የትጥቅ ትግል ባህሪ ነውና ድርጅት ራሱን እያጠራ መሄድ አለበት ያለው አርበኛ ጌታ አስራደ ሁለቱ ግለሰቦች ከትግሉ መውጣታቸው ድርጅቱ ራሱን አጠና ተጠናክሮ እንዲወጣ ተጨማሪ ጉልበት እንደሚሆነው ገልጸዋል። በአፋሕድ ጎጃም ጠቅላይ ግዛት እዝ ውሳኔ መሰረት ዋና አዛዥ ሆኖ የተሾመው ኢንጂነር አሻግሬ ባዩ በበኩሉ የአማራ ትግል ፈጽሞ እንደማይቀለበስ ማረጋገጥ እንወዳለን ሲል የሚከተለውን መልዕክት አስተላልፈዋል። ትግል በግለሰቦች ላይ የተንጠለጠለ ትግል አይደለም። የአማራ ህዝብ አምጦ የወለዳቸው የቁርጥ ቀን ልጆች አሉት፣ መሪ የሚሆኑ ጀግኖች አሉት። አንድ ትግል የሚነሳው ግለሰቦችን ተማምኖ አይደለም፣ የሚታገልለትን ህዝብ እና ሰራዊት ተማምኖ ነው። ስለዚህ ሰራዊታችንም ሆነ ህዝባችን በምንም ታምር የአማራ ትግል የማይቀለበስ እንደሆነ ከዚ በፊትም አስቀድሞ እንደሚያውቅ እናውቃለን። ትግላችንም ደግሞ ፈጽሞ የማይቀለበስ ሊቀለበስም የማይችል መሆኑን መናገር እንወዳለን። በመሆኑም በተጨባጭ አንዳንድ ግለሰቦች እንዲህ አይነት ክደት ውስጥ ሲገቡ ህዝባችን በፍጹም መደናገጥም እንደሌለበት፣ ሰራዊታችንም በዛው ልክ መደናገጥ እንደሌለበት የሚያስደነግጥም ስላልሆነ ነገሮች በተለያዩ ጊዜያት ግልጽ እየሆኑ ስለመጡ ለማለት ያክል ነው። ትግሉ ይቀጥላል። የበለጠ እንጠነክራለን። የበለጠ እንበረታለን። የበለጠ ድርጅታዊ ቁመና ይኖረናል። የአማራ ህዝብ ከሚደርሱበት ስርዓታዊና መዋቅራዊ ዘር ማጥፋትና ማጽዳት ራሱን ለመከላከልና ለማዳን የትጥቅ ትግል ብቸኛ አማራጭ እንደሆነ በመታመኑ ህልውናን የማረጋገጥ የትግል አላማን ከግብ ለማድረስ ከአምሳ ዓመታት በኋላ ከደምና አጥንት የተወለደው አፋሕድ ስትራቴጂካዊ የአመራር ጉድለቶችን በፍጥነት ይሸፍናል በሚል ቀጣይ ውሳኔዎችን በመጠበቅ ላይ ናቸው። በሌላ በኩል አብላጫው የድርጅቱ ታጋይና የትግሉ ደጋፊ የአማራ ትግል መነሻ ዓላማዎችን መርህ ባደረገ መንገድ ከአፋባህ ጋር የሚደረግን ዘላቂ ድርጅታዊ አንድነትን የህልውና ትግሉ ከገጠመው አደጋ መውጫ መንገድ ነው ብለው ያምናሉ። የጄኔራል ታደሰ ወረደ ወታደራዊ ስምሪት በራያ በአማራ ተወላጆች ሽብርና ጭንቀት ፈጥሯል ተባለ። ማንነት ተኮር ግድያዎችም እንደጨመሩ ተመላክተዋል። ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ታጣቂዎችን በራያን ለማጣ አሰማርተዋል። ታጣቂዎቹ ከፍተኛውን እገታ፣ ዝርፊያና ግድያ እንዲሁም ወጣቶችን አስገድዶ ለውትድርና በመመልመል ተልእኮ ላይ መሆናቸው ተሰምተዋል። በተለይ በአምስት ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ በውትድርና መመልመል ለህዝቡ ተጨማሪ ፈተና ሆነዋል። በዋናነት የትግራይ ጊዜ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎችና በህወሓት ታጣቂዎች እየተፈጸመ ያለው ይህ አደገኛ ዘረፋና ግድያ ማንነትንና የፖለቲካ አመለካከትን መሰረት አድርጎ የሚካሄድ ከመሆኑ ጋር ተያይዞ ፖለቲካው ለወንጀል ድርጊት ሽፋን መሆኑን ወንድማቸውን ስድስት መቶ ሺ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ የዓይን መሰከር ለመረጃ ምንጩ ተናግረዋል። ግድያና እገታ በተደጋጋሚ በሚፈጸምበት አላማጣ ከተማ ባለፈው ሳምንት ሁለት ወጣቶች በተከታታይ ተገለዋል። አንድ ማንነቱ ያልታወቀ ወጣት ህዳር 13 ቀን 2018 ባላማጣ ከተማ ገበያ አካባቢ ተገሎ የተገኘ ሲሆን በተመሳሳይ ህዳር 15 ቀን አብዲ መኮንን የተባለ ወጣት ተገሏል። በአማራ ክልል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት ሁለት ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ ሲሆን አንድ የሃይማኖት አባትን ጨምሮ በርካቶች መታገታቸውን ታውቋል። ቀሲስ ናየው ደርቦ የተባሉ የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳዳሪ ህዳር 18 ቀን 2018 ከኮረም ከተማ በምሽት በታጣቂዎች ታፍነው ተወስደዋል። ማህተብ በመቀማት መዋቅራዊ ወረራ እያደረጉ ያሉት የህወሓት ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅ ከሰለባዎቹ እስከ አንድ ሚሊዮን ብር እንደሚጠየቁ በጉዳዩ ላይ የወጣው መረጃ አመላክተዋል። ባለፈው አንድ ወር ገደማ ከታፈኑ የሃይማኖት አባቶች መካከል የራያ ሀገረ ስብከት ሂሳብ ሹም መምህር አረጋዊን አያሌው፣ የቅልሻ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን አስተዳዳሪ ሊቀ ስዩማን ቀሲስ ከአሳይ መርሳ፣ የራያ አላማጣ ቤተ ክህነ ጽህፈት ቤት ኃላፊ መሪጌታ ይማነ ብርሃን ታፈሰ ለማሳያ ይጠቀሳሉ። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ለማገት ሙከራ ካደረጉበት በኋላ ቤተሰቡን ይዞ አዲስ አበባ መግባቱ ታውቋል። አንድ ሌላ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሽጠው ለታጣቂዎቹ አራት መቶ ሺ ብር ከፍለው አስ አስለቅቀዋል እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እስከ እርጥባን የአደባባይ ልመና ደርሰዋል እንዲህ ያለ ግፍ የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው ባላማጣ በኮረም በዛታ በኦፍላና አዘቦ ባሉ የራያ ወረዳዎች ውስጥ ነው የትግራይ ጊዜ አስተዳደር ታጣቂዎች በአማራ ክልል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው። ባለፉት ሁለት ሳምንታት ውስጥ የስራ ኃላፊዎችም በዛቻና ማስፈራሪያ እንዲለቁ በማድረግ የጤና የውሃና ትራንስፖርት ተቋማትን ሲቆጣጠር፣ በቦታው የሚገኘው የፌዴራል መንግስት ያሰማራው ኮማንድ ፖስት በዝምታ ተባባሪ ሆኗል። የአካባቢው ምንጮች እንደሚሉት በራያ ቀጠናዎች በተጨባጭ እንደሚስተዋለው የፌዴራሉ ኮማንድ ፖስት ቴክኒካሊ ፈርሶ የህወሓት ታጣቂዎች የኃይልና የቁጥጥር ሚናቸው በከፍተኛ ሁኔታ ጨምረዋል። በዚህም ማንነትን መሰረት ያደረገ እገታ፣ ግድያና ዘረፋ ከጊዜ ወደ ጊዜ ጨምረዋል። የራያ አማራ ተከላካይ የሌለው ዳግም የተካደ ህዝብ ሆኗል የሚለው ቅሬታ የአካባቢው ተወላጆች ነው። የሱዳን ብሔራዊ ጦር ሱ 35 የተሰኙ የአራተኛ ትውልድ የጦር ጀቶችን ከሩሲያ ሊታጠቅ ነው። ሩሲያ በበኩሏ በፖርት ሱዳን ወታደራዊ ጦር ሰፈር ለመገንባትና ወደብ ለማግኘት አቅዳ ወደ ቀይ ባህር ፊቷን አዙራለች። በሱዳን የውክልና ጦርነት ተሳታፊዎች እጅ ከመቼውም ጊዜ በላይ በመጨመር ላይ በሚገኝበት በዚህ ጊዜ ሁለቱም ተፋላሚ ኃይሎች የትጥቅ አቅማቸውን በማሳደግ ላይ ናቸው። በጉዳዩ ላይ ግሎባል ዲፌንስ ኒውስ በወጣው ዘገባ መሰረት የሱዳን ጦር ሱ 35 የሚሰኙ የአራት ትውልድ ጀቶችን ከሩሲያ ለማግኘት ሲደራደር ቆይቶ በመጨረሻም ለመታጠቅ ጫፍ ላይ ደርሰዋል። በምላሹ ሩሲያ በፖርት ሱዳን ወታደራዊ የጦር ሰፈርና ወደብ እንዲኖራት ለመስጠት ወስኗል። ሩሲያ በሱዳን የባህር ኃይሏን ለማስፈር ከፍተኛ የባህር ኃይል የሎጂስቲክ ወደብ ለመገንባት ስትጥር ቆይታለች። ከጦርነቱ በፊት በሱዳን መንግስት ውድቅ የተደረገው ጉዳይ ከውክልና ጦርነቱ መፈንዳት በኋላ መሳሪያ ለማግኘት በሚል ድርድሩ እንደ አዲስ ተጀምሮ በውጤቱም የሰጥቶ መቀበል መርህ ተተግብሯል። ከጦርነቱ በፊት በሱዳን መንግስት ውድቅ የተደረገው ጉዳይ ከውክልና ጦርነቱ መፈንዳት በኋላ መሳሪያ ለማግኘት በሚል ድርድሩ እንደ አዲስ ተጀምሮ በውጤቱም የሰጥቶ መቀበል መርሁ ተተግብሯል። ከፍተኛ ሽንፈት ያስተናገደው የሱዳን ጦር በጦርነቱ የበላይነቱን ለማስመለስና የወደመበትን የአየር አቅም መልሶ ለመገንባት ከሩሲያ ጋር የወደብና የጦር ጀት ልውውጥን አማራጭ አድርጓል። ሩሲያ በበኩሏ ይህንን ጥሩ አጋጣሚ ተጠቅማ ሱ ሰላሳ አምስት የጦር ጀቶችን ሰጥታ ወደብና ጦር ሰፈር ልትቀበል ነው። የሱዳን ብሔራዊ ጦር እዚህ ውሳኔ ላይ የደረሰው በቀጠለው ጦርነት ከፍተኛ ወታደራዊ ኪሳራ ስለገጠመው ነው የሚሉት የጉዳዩ ተከታታዮች፣ በአረብ ኤምሬትስ የሚደገፈው የፈጥኖ ድራሽ ኃይሉ በሱዳን አሉ የሚባሉ ሀያ ዘጠኝ ተዋጊ ጀቶችን ማርዌ በሚሰኝ የጦር ማረፊያ ላይ ያሉ ማውደሙን አውስተዋል። ውድመቱን ተከትሎም የሱዳን ብሔራዊ ጦር በሶቪየት ዘመን የገቡ ያረጁ ሱ 25 ጀቶች ላይ ጥገኛ ሆነዋል ሲሉ ወታደራዊ አቅሙ ተዳክሞ መቆየቱን ያስረዳሉ። የሱዳን ብሔራዊ ጦር በቆዩ የጦር ጀቶች የአየር የበላይነቱን እንዳስጠብቅ ፈተና ሆኖበት የቆመው ከዚህ ድክመቱ በመነጨ እንደሆነ ያብራራሉ። ጦሩ ይህንን ክፍተቱን ለመሙላት ከሞስኮ ሱ 30 ና ሱ 35 የጦር ጀቶችን ለማግኘት ተደራድሯል የሚለው ወታደራዊ መረጃ ጦሩ ጀቶችን በእጁ ማስገባት ከቻለ በጦርነቱ ውጤት ላይ ጉልህ ልዩነት መፍጠር እንደሚችል በመረጃው ላይ ተመላክተዋል። የአየር ክልል ከመቆጣጠር አልፎ ጥልቅ የሆኑ ጥቃቶችን ለማድረግ አቅም እንደሚያገኝ የወታደራዊ ጉዳዮች ተንታኞች እምነት ነው። ቀጠናዊ መረጃዎች እንደሚያሳዩት የሱዳን ብሔራዊ ጦር አሁን ላይ አንድ ሶስተኛ የሱዳን መሬትን በፈጥኖ ድራሽ ኃይሎች ተነጥቋል። ከሩሲያ ሊታጠቃቸው ያቀዳቸውን ጀቶች ባለቤት መሆን ከቻለ በተነጠቀው ግዛቶች ላይ በጥልቀት ዘልቆ በመግባት በፈጥኖ ድራሽ ኃይሎች ላይ መጠነ ሰፊ ወታደራዊ ጥቃት ለማድረስ የሚያስችለው ሆኗል። ይህ በእንዲህ እንዳለም የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የፖርት ሱዳን ምክክር ቀጥሏል። ፕሬዚዳንቱ በቀዳሚነት ከጄኔራል አል ቡርሃን አብዱል ፈታ ጋር ተገናኝተው ከመከሩ በኋላ ከሁለት ወራት በፊት በአስመራ ካገኟቸው ጠቅላይ ሚኒስተር ከማል ኢድሪስ ጋር ተገናኝተው መምከራቸው ተሰምተዋል። በጀነራል አልቡርሃን የሚመራው አስተዳደር ሲቪል ምክር ቤት ጠቅላይ ሚኒስተር ከማል ኢድሪስን አስቀድሞ ወደ አስመራ ልኮ በጥብቅ መክሮ ነበር። ይህንን ምክክር ተከትሎ በአስመራ አውራ ጎዳናዎች ፕሬዚዳንት ኢሳያስ አፈወርቂ እና ጠቅላይ ሚኒስተር ከማል ኢድሪስ ሲንቀሳቀሱ ኢሳያስ ለአልቡርሃን አስተዳደር ያላቸውን ድጋፍ ሲገልጹ የሚያመለክቱ ምስሎች የሚዲያዎችን ትኩረት መሳባቸው ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሳት እየጫሩ ነው። የፖሊሲና የፖለቲካ ውድቀታቸውን በእኛ እያሳበቡ ነው። ይህንን ያለው ነውጠኛው አልሸባብ ነው። በዓለም አቀፍ ደረጃ በሽብር የተፈረጀው ነውጠኛው አልሸባብ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ከባድ የቃላት ጦርነት ውስጥ ገብተዋል። የልዕልዕ ኃያሉ ሀገር ፕሬዚዳንት ትራምፕ በዋሽንግተን የተፈጸመውን ጥቃት ተከትሎ በተለየ ሁኔታ በሶማሊያ ኮሚኒቲ ላይ አነጣጥረዋል። ከዚህ ጋር ተያይዞ አርብ ዕለት በሚኒሶታ ለሚገኙ የሶማሊያ ስደተኞች የሚሰጠው ህጋዊ ክልላ ሙሉ በሙሉ እንዲነሳ መወሰናቸው ይታወሳል። ሚኒሶታ በአሜሪካ ትልቁን የሶማሊያ ማህበረሰብ መኖሪያ ከመሆኗ ጋር ተያይዞ ፕሬዚዳንት ትራምፕ እንዲህ ይላሉ። የሶማሊያ ጋንግስተሮች ታላቋን ግዛት ሚኒሶታን እያሸበሩ ነው። ቢሊየን ዶላሮች የት እንደገቡ አይታወቅም። ከተማዋ የማጽበርበሪያ ማዕከል ያደረጓት ሰዎችን ወደ መጡበት መልሷቸው ብለዋል። በጉዳዩ ላይ የሶማሊያ መንግስት ምንም አይነት አስተያየት ከመስጠት ሲቆጠብ በምስራቅ አፍሪካ የአልቃይዳ ክንፍና የሽብር ቡድን እንደሚሆን የሚፈረጀው አልሸባብ ለትራምፕ የጽሁፍ ምላሽ ሰጥተዋል። ቡድኑ በምላሹ ፕሬዚዳንት ዶናልድ ትራምፕ የፖለቲካ ውድቀትን በእኛ አያሳብብብን ብለዋል። አያይዞም የሚኒሶታ ማህበረሰብ ለእኔ የሚያደርገው የገንዘብ መዋጮ የለም። የትራምፕን ክስ መሰረት የሌለው ማስረጃ የሌለው እሳት ለመጫር የሚጥር ብቸኛ ሳይሆን መላውን የሶማሊያ ማህበረሰብ ለማጥቃት የታለመ ነው። ይልቅ ትራምፕ ለፖሊሲ ውድቀቱ እኛን ምክንያት አያድርጉን ሲል ተቃውመዋል። አሜሪካ በሶማሊያ የምታደርገው የጦር ዘመቻ በትራምፕ የስልጣን ዘመን ስለመጨመሩ ወታደራዊ መረጃዎች ያሳያሉ። በዓመቱ ከመቶ በላይ የአየር ጥቃቶች የተፈጸሙ ሲሆን ከጆ ባይደን አስተዳደር ጋር ሲነጻጸር በትራምፕ ዘመን በሶማሊያ የአሜሪካ ጦር ዘመቻ በአስር እጥፍ ጨምሮ ታይተዋል። አሜሪካ ከአልሸባብና አይኤስአይስ ጋር ፍልሜዎችን ቀጥላለች። ከ101 የአየር ድብደባዎች 59ኙ አይኤስአይስ ያነጣጠሩ እንደነበሩ የፔንታጎን ይፋይ ወታደራዊ መረጃዎች ያሳያሉ። የተቀሩት ደግሞ አልሸባብና ወታደራዊ ይዞታው ላይ ያነጣጠሩ ነበሩ። ጥቃቶቹ ከሶማሊያ ፌዴራል መንግስትና ከፑንትላንድ አስተዳደር ጋር በጋራ የሚደረጉ ሲሆን ሰሞኑን በቦሳሶ አራት ሰዓታት የፈጀ የተኩስ ልውውጥ በሶማሊያ ኃይሎችና ታጣቂ ቡድኖች መካከል ሲካሄድ፣ አሜሪካ በበኩሏ ኤምኪው ናይን በሚሰኙ ድሮኖች በውጊያው ስትሳተፍ ታይታለች። ይህንን መሰሉት ዘመቻ በአፍሪካ ቀንድ የጸረ ሽብር ዘመቻና አጋርነት ጉዳይ ዳግም የቀጠናው አጀንዳ ሆኖ እንደሚወጣ ያመላከተ ሁነዋል።